እንደ እንደለት ጉርስና ፋጌ እንደ ግለሰብ ሶስት ነገሮች በተለያየ ቦታም አውርቻቸዋለሁ። እዚህ ጋር አስምሬ አስረግጣለሁ። እንደ ግለሰብ ስለሆነ ማውራው አሁን ራስ ወዳድ ሆናችሁ ነው እንድትሰሙኝ የሚፈልጉ። ራስ ወዳድ ማለት መጀመሪያ ላይፋችሁን ካልቀየራችሁ ሳንኩራን አትቀይሩ። ሳንኩራንም አይደለም ማንንም አትቀይሩ። እንደ ማህበረሰብም ይህን ታሪክና እሴት ያለው ህዝብ አትመሩ። መጀመሪያ ራስ ወዳድ የለም። ራስ ወዳድ ማለት ምንድን ነው የሚለውም ከላይም እስካሁን እስከ መጨረሻው ሳተቃልልም ታገኙታላችሁ። ሶስት ነገሮች መርዞች ናቸው። ህይወትን ለመቀየር ሶስት ነገሮች አንደኛ አለቃችሁ፣ ኃላፊ፣ ሁለተኛ አቴንዳንስ፣ ሶስተኛ ደመወዝ። እነዚህ መርዞች ናቸው። እነዚህ እያሉ አንድ ሰው በግል ህይወቱም አይቀየርም፣ ማህበረሰብም አይቀየርም። አለቃ፣ ደመወዝ፣ አጥተናል እናጥፋቸዋለን። አለቃ እናጥፋ። ጭንቅላት እያለ እንዴት ሌላ ጭንቅላት ያዛሃል? ማኪያቶ እየጠጣ ነው ከምትወደው ወዳጅ ጋር ናፈታ ብላን፣ በዛ ድንገት ስልክ ተደወለ፣ አለቃ ነው ድብሮ ለተነሳ ማኪያቶ ሱሪ ላይ ተደፋ። ይሄ እቅድ አለ አቅደሃል እኮ። ምን በዚያ ሰዓት ከጓደኛ ጋር እየተጫወትክ ነው? መቼስ በአንተ ሰዓት የሚወስን ሰው አለ ማለት ነው። ለምንድን ነው አለቃ የሚደውለው? አሳማኝ ምክንያት ከሌለው አለቃ ማዘዝ አይችልም፣ መደወል አይችልም። ክፍተት ከሌለብህ በቀር የትኛውም አለቃ አይደውልም የፈለገ ቢሆን ኢቨን እንኳን አንዳንድ አለቃ ሴትን እንዲሁም ብሎ ሴቶች ብዙ ጊዜ የምታነሱት ነገር አለ። አይደውልም አሳማኝ ጋፕ ካላገኘ መቶ ፐርሰንት። ለምን አለቃ ራሱ የሚፈራው በጣም ሰራተኛ አለ። ማን የማይመጣ አስራ አምስት ቀን አይመጣም፣ ቢሮ አይሰማው፣ በራሱ መንገድ ነው የሚሄደው። በሕይወቱ ሊያባርረው የሚፈልገው ሰራተኛ ያንን ሰራተኛ ነው፣ ግን ማባረር አይችልም ለምን ማባረር ነበረ፣ ግን እሱ ይሄድ ማን ይሰራዋል የሚባል ሰው የለ? አመሰግናለሁ አለቃ ራሱ የሚፈራው ሰው አለ ማለት ነው። ትክክለኛው አለቃ ማን ነው? ስራ አዩ በስራው ብቃት ስላለው ያ አለቃ ይህንን ሰራተኛ ይፈራዋል። በድፍረት ነው የሚሄደው። ወቃን ይዲያል ይችላል። ከዛስ ጥርሱን ነክሶ እንደው ሲለው ምን አልከኝ ሲለው አይ የጠፋኸው እንደው ናፍቆትም ብሎ አለቃ ይገባ። የአለቃ አለቃ ግን ሌላው ሰው ማስፈራራት ይችላል። ስለዚህ የመጀመሪያው አለቃ ስራ ብቻ በስራ እስኪ ጥንቅቅ አድርገ ስራ በምን አለ ስራውን አልጨረስክም ወይ ከማለት ውጪ አለቃ፣ እንዴት ነው ሰላም ነው እንደው ቤተሰቡ እያለ አንድ ቀን ይደውል ይሆናል። በተከታታይ እንደዚህ ሊደውል ይችላል። አለቃ የለውም መንገድ ስለዚህ መጀመሪያ ስራን አጠናቆ መስራት የመጀመሪያው ኢምፖርታንት ነው። ይህን ካላደረግህ የግል ፕላን የለህም። አላማ እንኳን አቅደህ በትርፍ ሰዓት የሆነች ነገር አድርጌ ህይወቴን እቀይራለሁ ብትል ማድረግ አትችልም። ለምን ኤኒ ታይም የመደወል ስልጣንና ሌላ ጭንቅላት እንዲመራህ ፈቀድክ ማለት ነው። አንተ ጭንቅላት እያለህ የሌላ ጭንቅላት ሲመራህ ከሆነ እጽዋት ሰው ለመባል ፈቅደሃል ማለት ነው። ምክንያቱም እጽዋት በራሱ ሳይሆን በሚመራው የትኛውም አካል የሚመራ ስለሆነ ማለት ነው። ይሄው ግራሩ ድንገት እንግዳ ስለሚመጣ ቀንጥሰ ቀንጥሰ ቀንጥሰ ው አጋድመዋል። እየረጋገጥ ነው ነው። አለቃህን ቀንስ ቀንስ አይደለም አስወግድ። በምን በታታሪነት ከዛ አለቃ አንተን ማየትም አይፈልግም። በ አንተን የሚፈልግን ሊሸልም ሲፈልግ ብቻ ነው። ያ ከብር ሲፈልግ ብቻ ነው። ካንተ ጎን መማር ሲፈልግ ብቻ ነው። ስለዚህ አንተ ትሆናለህ አለቃ፣ እሱም ፈቃደኛ ሆኖ አለቅነቱን ይሰጣል። ክፉ የሚባል እንኳን ሰው ቢሆን አንተን መናገር አይችልም። ኢቭን ማማት አይችልም። ምክንያቱም ታጎልበታል። ለአለቃ ሰራተኛው ተግቶ ሰርቶለታል ማለት ክብሩ ነው። ኃላፊነቱን ተወጣ ማለት ነው። በጣም መጥፎ እንኳ ቢሆን ሊያማ አይፈቅድም፣ አይችልም። ራሱን ነው የሚጎዳው። ሰው ታትረ ስራ እመንበት። ሁለተኛ በአንድ ቀን የምናሳልፈው የስራ መጠን በጣም ትንሽ ደቂቃ ነው። በጣም ካስተዋል ነው፣ አብዛኛው ሰዓት ፍሪ ታይም ነው። ስለዚህ በቀን ውስጥ በጣም ትንሽ የሰዓት ነው የሚፈጀው ስራ ለመስራት የእውነት ያንን ማድረግ ምን ይጠቅማል። ስትወጣ እንኳን ሰላም ትውላለህ። በጣም በትንሹ ሰላም ትውላለህ። እሁድ ተመስገን ስራዬን ጨረስኩ አትልም። አይዮ ስራዬን ጨረስኩ፣ ከዚህ በኋላ ስራ የለብኝም። ከዚ ነገም ወደ ቢሮ ለመግባት አትደበርም አትቸገርም? ቢያንስ የራስህን ሰላም ታገኛለህ፣ ስራህን አጠናቀፈ በመስራት ። ስለዚህ በመጀመሪያ ደረጃ ተግተህ መስራት፣ የእለቱን ስራ ቀድመህ ማጠናቀቅ ከዚያ ሰላም ይሰማሃል። እዚያ ሰላም ውስጥ ምን ታገኛለህ? እስኪ ህይወቴን ለመቀየር ምላስ አንደኛ አለቃ ይደውልብህ እርግጠኛ፣ ቢደውልም ጨርሻለሁ አስረካክብሃል። ሶ ፍሪ ታይምህ ላይ የሚያስጨንቅህ ስልኬን ልዝጋ አልዝጋ የሚያስብልም ነገር የለብህ። ሶ ምን ማሰብ እችላለሁ፣ ምን መስራት እችላለሁ፣ ምን ማንበብ እችላለሁ፣ ምን ባደርግ ፈቃድ እንኳ ብትጠይቅ ፍሪ ነ ታትረህ ሰርተሃል። ስትሰራም ትሰራለህ አይ እሱ እኮ ቤቱን ወስዶ ቢሆን ጨርሳ፣ ይህንን እድል ትፈጥራለህ። ስለዚህ ሁለት ቀን አግኝተህ የሆነች ቦታ ሄደህ ስልጠናም ለመውሰድ የሆነች ነገር ለማድረግም የተሻለ ኦፖርቹኒቲ የመፍጠር አቅም ታገኛለህ። ስለዚህ ቀድመህ ተግተህ አጥርተህ ስራህን ማጠናቀቅ ለራስህ ነው የሚጠቅም። ውሎህን ሰላም ያደርግልሃል። በማግስቱም ስትመጣ ሰላም ትመጣለህ። ደግሞ ምን ይለኝ ይሆን እያለ ድብብቆሽ አትጫወትም። ካለቃህ ጋር ቀና ብለህ የመሄድና ፊት ለፊት በሙሉ ልብ የመሄድ ለሰው ልጅ ደግሞ ቀና ብሎ መሄድ እንደመቻል ከፍርሃት እንዲህ እንዲህ ከመሽቆጥቆጥ ከመደባበቅ እንደመጽዳት ያለ ክብር የለም። በክብር ትገባለ ቢሮ በክብር ትወጣለህ። በገዛ ስራ ስራ ተግተህ አምነህ ለራስህ ብለህ ሰላምህን ለማግኘት ለምን ውሎህን ፒውር ለማድረግ ፐርፌክት ለማድረግ ትንሽ የሰዓት ነው የምትፈጀው። እሷን ካጠናቀክ በኋላ አእምሮ ሰላም ስለሚሰማው በጣም ብዙ ነገር ለማሰብም ማለት ነው። ሌሎችንም ለማገዝ እድል ታገኛል። ካጠገብህ ያለን ስራ የተደራረበበትን ባልንጀራህን ለመደገፍ ጊዜ አገኘህ ማለት ደግሞ ሰው ለሰው በመኖር የሚያገኘውን እርካታ መሸለም በቃ ማለት ነው። በዚያው ወደ ሰውነት እያደግ ትሄዳለህ። ክብርም ታገኛለ ሰላምም፣ ኃላፊነትን ትወጣ። ቅድም ያነሳናቸው የጥንታዊ ታሪክ እሴት፣ ማንነት፣ ከዚ የመፈጠር ዓላማ ፋይዳ፣ ከዚያ እዚህ ያለ አዳራሽ በሙሉ ቢሞት በሌላ አዳራሽ ይተካል ስንል ኮፒ ነበር። ከኮፒነት የመውጣት ኦሪጂናል የመሆን ኦሪጂናል፣ እገሌ የለም ማለት ተቋሙ ባዶ፣ እገሌ የለም ማለት መጉደሉ በጣም ፊልም እናደርገው ሰው ነው የምንሆነው ትርጉም ያለን ሰዎች። ስለዚህ የሆነ ቦታ ላይ መገኘታችን የሚናፈቅ የሚያጓጓ እንጂ የሚያስጨንቅ አይሆንም። አቦ ደግሞ መጣ ከመባል ይሰውራችሁ፣ በሰው ዘንድ ከመጠላት። ስለዚህ የገሌ ረገሌ ቀረ ተብሎ መናፈቅን ይስጣችሁ። ስለዚህ ሁለተኛው ጊዜ ካትረው መስራት አለቃን ያጠፋል። አቴንዳንስ መቼም እረኛ ለምን ያስፈልጋል? በግ ጠባቂ በቃ በጉ አጥረም ሾልኮ ምን ብሎ የሰው አትክልት እንዳይበላ እንዳያጠፋን፣ እነዛው አንዱ ደግሞ እንዳይሰርቀው ነው አይደለ? ራሱን መቆጣጠር ስለማይችል በራሱ ለማይ አቴንዳንስ በር ላይ ተቀምጦ ግባ አንድ ግባ ሁለት እንዴ፣ ከመቆጠር ይጠብቃል መቆጠር ቁጥር አስር ሀያ ሰላሳ አቴንዳንስ ልክ የመራህ ቀን አንተ የለህ፣ ሞታል። ለምን አቴንዳንስ ለመሙላት ነው? ነይተ የምትመጣው ከቤት ስትወጣ አቴንዳንስ ብለ አቴንዳንሷን ከሞላ በኋላ ፈረም፣ እኮ ና እስኪ ማኪያቶ ንጠጣ ምናምን። በጣም እኮ የሚያሳፍር ነው። እንዴት አቴንዳንስ እንዴት አበድ መቷል። አልበጣም እስቲ አቴንዳንሱን ላይ እዩ፣ በሰዓት ፊርማ እስር ቤት ነው። ጠዋት ሲወጣ እስረኛ ይቆጠራል ማለት ነው። ማታ ሲገባም ይቆጠራል። አቴንዳንስ አዮ መስሪያ ቤቱ ቢሮችን እስር ቤት ሆነ። አልፈረምክ እኮ አለቃይ ይው አለቃህም በመታተር ካስወገድክ ታትራ የምሰራ ሆኖ አርፍደ ብትመጣ አቴንዳንስ እንኳን የምትይዘውልሽ ታስፈርማለች። አለቃው እንኳን ቢያምጽ እንዴ ደውይልኝ። ሁለተኛ አቴን ስራህን ሰርታ አጠናቀሃል ማለት እሱ እኮ አይመጣም ቀረ ቀረብትባል እ ዋናው ይህን ስራ መጨረስ ነበር አለ ባለፈው ሳምንት እኮ ነው የጨረስኩት አላያችሁትም እንዴ ልቅ እናንተ ናችሁ እንደ መታችሁ ጉጃላችሁት ያልሰራችሁት እናንተ ተገኝታችሁ አቴንዳንስ ሞላችሁ እንጂ አልሰራችሁ በተሰሩ ኑሮ የሰራሁትን ታዩት ነበር ብለህ እንኳን የለም የአሸናፊነት ቃል ለመናገር ያስችላል ሰው ትጋትህ እንጂ አቴንዳንስ አይምራህ አለበለዚያ ሀብታም አትሆንም መቼ ከአቴንዳንስ አመለካከት ያልወጣ ሰው እርግጠኛ ሆነ ሀብታም አትሆንም አንተ አላህነህ እንዴ በሉ አላህማ ሰው አድርጎ ሲፈጥረን ጭንቅላት ሰጠን። አለቀ። በቂ ጭንቅላት ሰጠን ማለት ተምረህ እወቅ እያለን። በአቴንዳንስ ያመነ ሰው ሁሉ ድሃ ነው። በአጋጣሚ በሎተሪ በሆነ በሆነ ተአምር ገንዘብ ታላገኝ ወይ የሆነ መሬት ምናምን አፈላልጎ ታልሆነ በቃ መስላችሁ። ጎበዝ ተማሪዎች እስቲ ይህን ሲምፕል ለአንሰላችሁ። ጎበዝ ተማሪዎች ከዩኒቨርሲቲ ሰቅለው የመጡ እንደነሱ አቴንዳንስ የሚከታተል የለም። ባይገባ ጠዋት ገብተው አቴንዳንስ ውሏቸውን ሰንጠሬ ሲሞሉ ይውላል። እያጥላላሁት አይደለም፣ በቃ ግን በአብዛኛው ትመለከቷቸዋላችሁ። አትስቀሉ። ዩኒቨርሲቲ ግድየለሽ ሁም አይደለም። በጣም ታታሪነት ይመስላችኋል። ስለዚህ ጠዋት በጠዋት መገኘት አለባበሳቸውን ምናምን ማሳመር። ከዚያስ ሀያ ዓመት ሙሉ የሆነ ቦታ ላይ ታገኛቸዋላችሁ። ግንስ ተግቶ የሚሰራው ታትፎ የሚሰራው አንድ ቦታ ላይ ሁለት ዓመት ላይቆይ ይችላል። ላይቆይ የሚችለው ሰልችቶት አይደለም አድጎ ነው። አድጎ ነው። እገሌ አንድ አይገርምም፣ ከመጣ አዲስ አበባ ገባቷል። ሲመጣ ራሱ አንድ ዓመት ባልሞላ ቆይታ ውስጥ እዚህ አብሯችሁ በምን ፕሳ ምናምን በሚባል የደሞዝ ስኬል ተሰልፈው ደሞዝተኛ የነበረው ሰው አንድ ዓመት ሁለት ዓመት ውስጥ ጭንቅላታችን ነው ሀብቱ ፋክቱ ይሄ ነው። በፍጹም እንዳታምን። በአቴንዳንስ ናምበር ዋን ተግተህ ስራ እንጂ አለቃህል ግደል ሁለተኛ በሽጉጥ እናተ ውስጥ ሶስተኛ ደመወዝ የደመወዝን ትርጉም በጣም አስምራችሁ ያዙ። ደመወዝ ማለት አለኝ እና የለኝም ማለት ነው። እየኖርኩም ነው እየሞትኩም ነው እንደ ማለት ነው። ብርሃንም ነው ጨለማም ነው። ደመወዝ አንዱን አይደለም። የደመወዝ ትልቁ በቃ ሽልማት የመጨረሻው ሳምንት ደመወዝ፣ ኔክስት ዊክ የሆነ ቀን ብቻ ነው ደስተኛ የምንሆነው። ለምን? ለመበደር ይመቻል። በነገራችን ላይ በሚቀጥለው ሳምንት ደሞዝ ይወጣል ብላችሁ ስትጀምሩ ከጎናችሁ ያለው ሰው ፈገግ ይላል፣ ያቃል ያው ይገባዋል፣ ወይም ኮስተር ይላል፣ ያው ብድር ልጠይቁት። ደሞዝ ይወጣል፣ ደርሷል ለማለት ብቻው ደሞዝ የሚጠቅመው ነፊ። ከዚያስ ደሞዝ የተቀበላችሁ ቀን እንደዛ ቀን የሚደብራችሁ ቀን የለም። በዛ ቀን ስልካችሁን ማጥፋት በጣም ትመኛላችሁ። የተደወለ ስልክ ሁሉ ነው የሚረብሳችሁ ብር ተቀብላችሁ ሰው መጥላት እኮ ማናችሁም እኮ ብር ኑሯችሁ ሰው አጠሉ። ደህና ተረፍ ያለ ሳንቲም ያላችሁ ሰዓት አማ ነው ስልክ ድምፃችሁም ይለያል። እንግዲህ ይሄ ነው ተፈጥሯችሁ። ማለት መጋበዝ እንፈልጋል። አሁን እዚህ ውስጥ መጋበዝ የማይፈልግ ሰው አለ? ማንም ሰው መጋበዝ ይፈልጋል። ዋቃ ዛሬ ከነጋ ነው ሁም ሌላ ቀጥሮ ናቲስ ይሄ ነው ላይፋችን ይህንን እንመኘዋለን። ዛሬ እዋ በእኔ ላይ ነው ጣለውቶ፣ ሁሉንም ግን ይሄን የምንፈልግ ሰዎች ደሞዝ የተቀበልን ቀን ስልካችንን አጥፍተን ነው የምንጠፋው። ሲቸግረን ብቻ ነው ሰው የምንፈልግ ማለት፣ ሲቸግረን ብቻ ነው ሰላም የሚሰማል። ደሞዝ ተቀብለን ሰላም አይሰማንም። መኖርም አለመኖርም መሞትም አለመሞትም መሳቅም አለመሳቅም የሆነ የወር አበባ ነው ደሞዝ፣ የወር አበባ ሲመጣ ያማል፣ ያማል አንድ ሳምንት ያማል። እስኪመለስ ወይ ምናምን ነገር ያው እንደነገራችሁን ነው። አይቻልም፣ ግን ደሞ ሲመጣ ያማል። ወሩን ጠብቆ ነው የመጣው እንድታስታውሱት ነው በየወሩ አያችሁት በዚህ መንፈስ ውስጥ ሆነን ጠዋት ገብተን አቴንዳስያል አቦን ምን አባቱ ነው በአቅሻ አቴንዳሱን አምጭ ለማንች ምን ዚኛ ምንመጣው አኳ አቴንዳስ ለመሙላት ነው ምናምን እንደዚህ የሚል ይሆናል። ህይወቱም፣ ሁለተኛ የመስራት ተስፋም የለም፣ ጨልሞብን ነው ምንሰራው፣ ቢሮ የምንገባው። ሶስተኛ ስንመጣ ቅሬታ አቅራቢ እንጂ አመስጋኝ የለም፣ አሰልቺ ነው። አራተኛ በመንገዳችን ላይ ስንሄድ ዓለም ገበያ እንቀይራለን፣ በዓለም ገበያ ላይ በቃ ትልቅ ከተማ እዚህ ትልቅ ተፎካካሪ የንግድ ማዕከል ትልቅ ዱባይ እንሰራለን የሚል ህልም ያለው ሰው በሙሉ እዚህ ውስጥ ባለ ስብራቱ ምክንያት መስራት እየፈለገ መስራት እንደማይችል ሲሰማው ውስጡ ይሰበራል። ስለዚህ ቢሮ ውስጥ ገብቶ በጣም አዳዲስ ሀሳብ እያለው አዳዲስ ሀሳብ ማፍለቅ እየቻለ አቅዶ መስራት እየቻለ ምንም አልፈልግም፣ ለውጥ ብቻ ነው የምፈልገው። እቀይራታለሁ፣ ከተማዬን፣ ትውልድ ቀዬን፣ ወረዳዬን፣ ሲ ዞኔን፣ ክልሌን፣ ሀገሬን፣ ዓለምን ብለው የሚያምን ጀግና ውስጡ ይታመማል፣ ይሰብራል። ባስብም የሚሰማ የለም እኔ ለደሞዝም አይደለም ምንም ነገር ልጣ እንድሰራ ሁኔታዎች ብቻ ይመቻቹልኝ የሚል በጣም ብዙ ሰዋል። ጸጥ አላደራሹ ማለት ሁላችሁም፣ ይሄ እውነት አለው ውስጣችሁ። ምንም ነገር ለመሆን ዝግጁ ናችሁ ማለት ያልሆናል። ይገርማል። ሁላችሁም ውስጥ ያለው እውነት ጥቅመኝነት አደለም፣ መስራት መፈለግ ነው። እርል ለውጥ ማየት ነው። አስተምሩኝ ብልዩነ ግን ለዚያ እንዳትኖሩ ያደረጋችሁ የሆነ ነገር አላየ፣ የሆነ ሲስተማ የሆነ ነገር አለ።